ሃይማኖቴ ጭንቀት በማለት ጀመርኩኝ። ስለ እናንተ ጨንቆኛል፣ እውነት ስላልገባቸው ገርሞኛል። አስባለው ሌተቀን ስለ እምነቴ በሰቀቀን። እውነት አለ ከአንድ ቦታ ተደብቆ ባሎ ባልታ ማና አጋልጦ ያችን ውሸት ማን ይመስክር ለዚህ እውነት። መሪዎች ሲተርቱ፣ ተከታዮች ሲቀልዱ፣ በስካር መንፈስ ሲንገዳገዱ። ዘኬ ነው ተስካር ለመጠጣት ቀን መቁጠር አመታት ነው ክርስትና የጻድቅ መታሰቢያ ይባልና ይጠቀሳል። ጥሩ ምክንያት ማተለያ ቅዱን መጻሕፍት እንደዚህ ብሉም፣ ከተማ ያሉት ገጠሮችማ ምኑን ሲያውቁት የለማ። ተከራካሪ ጠላት፣ ባላንጣ፣ ተሳዳቢ ስለዚህ ያለ ፍርሃት ይሰብካል። ያጣ ገበሬ ይጨነቃል። እነመምህሩ መንገዷቸው፣ ስለ ገበሬው አሳስቧቸው፣ የትም ፍጭው ዱቄቱን አምጪው፣ በርሄንም ሽጥ ፍየልክን! ጥሪክን አምጣት ጥሪክን አሟት ጨርስ ሀብትህን ተብሎ ሲነገር፣ እንቅጩን ማቹን ረስቶ ይዞ ሰቀቀን እንቅልፍህን አጥቶ ያስባል ለተቀን ብሶቱስ ብሎ ቢያስብ ማን ሊያስቀምጠው የማያውቅ ሕዝብ ተሞልቶ አላ በተረት በነመምሩ ክፋት፣ በየለቅሰው በየገበያው ይህን አሰዳቢ ያየኸው የእናቱን ተስካሪ ያላወጣ ይህ ምናምን ድሃ ቁማጣ እየተባለ ሲሸረደድ ሀብቱን አሟጦ በግድ ያለውድ ይቀልባል። እነ መምሬን ጥፋትን እንጂ ልማት አይነግሬን ምንም ሳይገባቸው ወገቡን አስሮ ዘመዶቹን አስተባብሮ ይወጣል ይህን መከራ። ትራፊ የለም በቤት ከቶ ወጧል በሙሉ ተጎትቶ ያለቅሳሉ ሕፃናት ምግብ ፍለጋ ዋይ በማለት የለማ ቤቱ ተሟጧል። ጎተራው አልቆ መሰቡ ደርቋል። ብድር ቢጠይቅ ማን ሊሰማው የተረት ተማሪ ሁሉም ድሃ ነው። ቢኖራቸው አንዳንዶቹ ስለመሆኑ የተረት ተማሪዎች ይጨነቃሉ፣ አይሰጡም። መተዛዘን አያውቁም፣ ማን አስተምሯቸው? ቅዱስ ቃሉን ስለ ድህነት ወንጌሉን ይጠይቃሉ አራጣ የተስካሮ ጥቅሱ አሁን መጣ። ጠቃሹ አንድ ነው ቅዱስ ዳዊት። ስለ ተስካር ለበረከት ብለው ከጠቀሱ እኒህ ቄሶች ስለ አራጣስ ምን ይላሉ ከዚህ በታች ባራጣ አላበደልኩም! ዳም በግፉ አልበደልኩም ነው ያለው ቅዱስ ዳዊት። ደግሞ ሲናገር ስለበረከት የጻድቅ ሞቱ ለበረከቱ፣ ጽድቅ ነው መታሰቢያው። በእውነቱ የነመምሬ የተረቱ የሃዛን ሞቱ ጽድቅ ነው ለኛ ተስካር መብላቱ። ካልሆነ ካልሆነ በስቀር አይስማማም በቃሉ። በሕይወት ካሉ ህያው፣ በሕይወት ካሉ ህያው፣ እያጽሙ ቤት ሲያቃጥሉ፣ ነፍስ ሲያጠፉ፣ ድንበር ሲያፈርሱ፣ ለምን አይመክሩም እና በምድር እንጂ እንደፈታው ያዘዘ ቅዱስ ጌታው ይቀልድ ነው ተረት በምድር ያላስተማሩት ሊገል ሌዱ ሞቶ ሲመጣ አምባጓሮ ተስካር ካልወጣ ሲሽሞነሞን ከሚስቱ ሰርቆ ኤድሲዞስ በሞት ታንቆ ፍትሃት ይላሉ እነመምሬ ጥፋት እንጂ ልማታ አይነግሬ የጻድቅ መታሰቢያ ለበረከት የሚል ከሆነ ቅዱ መጻፍት ቅዱስ መጻሕፍት ማስተማር ነዋ፣ ጽድቅ እንዲሰሩ የወንገል ፍሬ እንዲያፈሩ እነሱ ግን ምንፈርዷቸው ስንት ዳ ሲያስለቅሱ፣ ፍርድ ሲጓደል፣ ነገር ሲጣመም፣ ከነ መምሬ መካሪ የለም። ሁሉም በልማድ ያደርጉታል፣ ተረት እንጂ እምነት ጠፍቷል። ጾማቸው በልማድ ተደብቋል። የእውነት መንገድ አለ ነብዩ በመናደድ በከንፈር ያመካኛሉ። እምነት ጠፍቷል ከሁሉ እረኞች አይጠብቁም ስለ በጎች አይጨነቁም፣ ብሏል ነብዩ ነገር ገብቶት የእናባ ተረት አበሳጭቶት ሲሰርቅ ሲሰርቅ ቢታለል መንገዷቸው የነቢያት ቃል ሲወቅሳቸው እንዲህ እያለ ሲነግራቸው ለሚሠረው ባላውቅ ሂደ ባትመሰክር ባትሰርቅ እፈልጋለሁ ካንተ ደሙን ሲያውቅ ስለሞተ ጥፋቱን አስተምረው ባይሰማ ቢደነድን ቢሆን ጠማማ አትጠየቅም፣ በወንጀሉ ተናግርሃል ከቃሉ ይህ ነበር መጽሐፍ ከቅዱሳን መንደር ይል ነበር መጽሐፍት ከቅዱስ መንደር፣ እንዳሁኑ ሳይሆን ለተስካር ሳንበደር፣ እንዳሁኑ ሳይሆን እንደነመምሬ እነ ቅዱስ ጳውሎስ ሲታገሉ ካውሬ ነበር መልካቸው፣ ነበር መልእክታቸው። ስለ ሰዎች ጭንቀት ይጽፉም ነበር እንደዚህ በማለት እንደ ወላጅ ሴት እንደ ወላጅ ሴት ምጥ ይዞኛል፣ የእናንተ ነገር ያስጨንቀኛል። ክርስቶስ እስኪሳል በልጃቸው እንድትቆሙ ምስጢር ገብቷቸው፣ አስባለሁ እተክዛለሁ ከእንባ ጋር ሁሌ አለቅሳለሁ። አሁን ማናለ የሚያጎሳቁል እንደ ጳውሎስ የሚያሰብል ዝለም በመንገድ በጥርጣሬ ስንጓደድ የኃጢአት ብዛት ሞት ነው። የዝሙት ትርፉ ኤድስ ነው። በኤድስም ይሁን በጥይት ታድነናል ለእልቂት። ዓመታት ይደገስ ይውጣ። ዓመታት ይደገስ ይውጣ። ተስካሩ ይጠጡ ይብሉ እነመምሩ እየበሉም ባስተማሩ ለቀሪዎች እንዲድኑ ነገር ግን ማን አድሎን ለኪዳኑ? ይቀጥል እንጂ መጋነኑ። ስንሰርቅ ሙተን በጥይት፣ ስንሰርቅ ሙተን በጥይት፣ ስንቀብጥ ሙተን በዝሙት፣ ይከርምብናል እንዲህ በማለት ሩጫዬን ጨረሻለሁ፣ ሃይማኖቴን ጠብቄያለሁ። የድል የድል አክሊሉ ይቆየኛል፣ በክብር ቀን ይሰጠኛል። ይጻፋል ካውልታቸው ማልቋቸው ማን ሊቃወም ከወጣ ተስካራቸው አይፍረዲ ቅዱስ አባት ስለ ሃይማኖት ሲንከራተት ሲጨነቅ ባይሁዱ ሁከት ሲደበደቡ በዱላ ለብዙ ቀን እህል ሳይበላ ስለ ክርስቶስ ሲንከራተት ለሰዎች ሲያድን በረከት መሰከረ ለስለሞቱ እንዲህ ሲል ባንደበቱ፣ አታጋሉኝ ካውሬ ጋር አይቻለው ብዙ መከራ መርከቤንም ሰበሩብኝ በጨለማ ተቋዝኩኝ ማዕበሉም አናወጠኝ በረከቴን ገታ ሰጠኝ። ይህ ሁሉ አይቻለሁ አሁን ለሞት ታጭቻለሁ። የድል አክሊል ይጠብቀኛል አምላክ በክብር ይሰጠኛል። እንዲህ ነበር የጳውሎስ ጉዞ የእኛ ታሪክ ተጥመዝምዞ ይደርስ ከኦሪጂናል በምኞት ተጽፎ ቀረ በሐውልት። እስኪ ይፍረድ ይምጣ ጳውሎስ እንዲነግረን የእኛን የእኛን ጦስ ሩጫዬን ሳንጨርስ ስንቀጽስ በኤዲስ ምላጭ ስንስብ በወንድማችን ቀድመን ስለን ግንባራችን ሳናውቅ መንገዳችንን ሲቀድመን ሞታችንን ይውጣ ሲባል ተስካራችንን በዚህ ሲነበብ ታሪካችን ሳይገሉ ጎፈሬ ሳያጣሩ ወሬ ታድለን አያባ መስጠት ለሀገሩ ጠቃሚ በማለት ተርተው ሲያስረዱ በቋሚ እኛ ግን ነበርን ወሬ ለቃቃሚ ለቃቃሚ ለቃቃሚ ስናጣ ለቃቃሚ ለቃቃሚ ስናስጠላ ቺስ